አንድ በገዳም የነበረ ትልቅ ባይታዊ ነበረ እና ደቀ መዝሙር አለው። ደቀ መዝሙሩ ጸሎት አይወድም። ልጄ ባክህ ጸሎት አታቋርጥ፣ ጸሎትህን ካቋረጥክ አጋንንት ሕዋሳትህን ለኀጢአት አሳልፈው ይሰጡሃል እያለ ይነግራል። እምቢ ብሎ ዘመኑ ጨረሰ። መሃል ላይ አቋርጦ ተቀሰፈ። ተቀሰፈና ሞተ። ተቀስፎ ሙቶ አባ ይሄ ሰው ደቀ መዝሙር የት ደርሶ ቢሆን እያለ ወደ እግዚአብሔር ያመለክታል። ወደ እግዚአብሔር ሲያመለክት የጻድቃንን መኖሪያ ሁሉ ሲያሳየው ኖረና የሚገርመው ሁሉ ይሄኛው መነኩሴ ነው። ደቀ መዝሙር ከሀጣን መኖሪያ ሲደርስ ደቀ መዝሙሩ እስከ አንገቱ ድረስ እሳት ወርሶታል። ልጄ ከዚህ ትድናለህ ብያለ ነበረም ወይ ጸሎት አታቋርጥ ያልኩ ምን እንደመለስ ታውቃላችሁ? አባቴ በኔ ይደንቃል። እኔ የቆምኩት ከጳጳሱ ላይ ነው፣ የተናገሩ እንግዲህ። ካልጸለዩ ጳጳስነት እንኳን አያድንም፣ ማለት ካልጸለዩ አልተጉበት የለም። ኦይ ስንቱን ነግራቸዋል። ልብስ ስፌት ቤት አሁን ስትሄዱ የመነኮሳትና የጳጳሳት ልብስ የሚሰፋባቸው ቦታዎች አሉ። ቆባቸውን ግጭ አርገው አሻንጉሊቶቹ ማለት ነው። ካባ አድርገው እንደዚህ ያርገው ምናምን ስታዩ ብር የሌላችሁ ሁሉ አሰፉ አሰፉ ነው የሚሏችሁ። መነኩሴ መስሎ ምናምን አሁንማ እንዲያውም መስቀል ሁሉ መስቀሉ ሊያርጉባችሁ ገብቷችሁ አላለ። እዚህ የተረፈውን እናንተ አመስጠሩት። የልብስ ጽድቅ የለም ብዬ የለም። አሻንጉሊቱ አሁን እያበጠረው አይደለም፣ እውነቴን ነው፣ እያበጠረው ነው አሻንጉሊት ማለት ነው። ካልጻለ አንድ ሰው አሻንጉሊት ነው። በቃ ነፍስ የለው። የነፍስ አለቃዋ እኮ እግዚአብሔር ነው። አለቃዋን እግዚአብሔር መልአከ ህይወት ነው እኮ ምን ክርስቶስ እኮ የህይወታችን ገዥ ነው። የህይወታችን ራስ፣ የህይወታችን አለቃ፣ መሪያችን ነው። እሱ ያልፈቀዳት ውሎ እንዴት ብላት ትወላለች? እሱን ሳናስፋቅድ እንዴት ያለ ሌሊት ይታደራል? ስለዚህ እግዚአብሔርን አስፈቅደን መኖር አለበት። እምኀበ እግዚአብሔር ይጸንዕ ሑረቱ ለሰብእ፣ የሰው ጎዳናው ከእግዚአብሔር ከተነሳ ይቀናለታል ብሎ ቅዱስ በጸሎት ከእግዚአብሔር ተነስተህ ከሄድክ ይከናወንልሃል፣ ከራስህ ተነስተህ ከሄድክ በራስህ ትጠፋለህ። ስለዚህ ከእግዚአብሔር የተጀመረ ነገር ከዳር ያደርሰዋል። ጸሎት ልብን ይጠብቃል። አሁን እግዚአብሔር ካስቻለን እግዚአብሔር ቢረዳን ጸሎት ላለማቋረጥ ለራሳችን ቃል ብንገባ ጥሩ። እንደው ነገ ሰኞ ነው መቼ ሰኞ የሁሉ ነገር መጀመሪያ ነው። ሰኞ ጀምረን ቢሆን ነገ እንዲህ ውሃው ቢሰበሰብ ጥሩ። ውሃው ተሰብስቦ ነገ ጸሎታችን ላለማቋረጥ እስቲ እንትጋ። ከዛ ልባችን ይጠብቃል። እግዚአብሔር ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። አቅም ያለው ሰው ሽፍታ ቢጠልበት፣ ሽፍታው ጋር ጉሮሮ ለጉሮሮ ይገጥማል። አቅም የሌለው ሰው ምን ያደርጋል ሽፍታ ቢይዘው አቅም የሌለው ሰው ሽፍታ ቢይዘው፣ ምን ያረጋል? ተናገሩ ይጮህ አልበሉ እንጂ። እና አቅም ከሌለህ ጩህ ነው። መጸለይ ማለት እኮ ያቅም የለ የለኝም እግዚአብሔር ወይ ድረስልኝ ማለት ነው። ቀሬ ሰው አለ ማለት እኮ ሰይጣን አንቆ ሊገደይ ነው ው ማለት ነው። ጸሎት ማለት እኮ ጩኸት እኮ ስማኒ ጊዜ ጸሎቴ መጸራ ይኳቤ ከኩ ያሌ ነው ወደ አንተ ጩኸ የለመንኩትን እንዳቤቱ ልመናዬን ስማኝ። ጩኸት ያለው ዳዊት ጸሎቱ እንደዚህ ነው። ይህ አቅም የለኝም አለመጸለይ ትቢት ነው። እኔ ለራሴ በቃሁት ነቃሁት ማለት ራሴን አሳድረዋለሁ፣ እግዚአብሔር ሆይ አታስፈልገኝም እንደ ማለት። መጮኽ ደግሞ እኔ አቅም የለኝም እግዚአብሔር ሆይ አንተ መክትልኝ ነው አውስ ኦሙ ቃለ ለለይ ሲያሉን ያድል ያለ ለሚሰድቡኝ፣ ለሚገዳደሩኝ ለሚገዳደሩ ሰዎች እኔ መመለስ አይቻለኝምና አንተ መልስላቸው፣ ነው እግዚአብሔር እንዲመልስላቸው ነው። ወደ እግዚአብሔር ጮኻለሁ። ይህኔ ያደረገ ሰው እግዚአብሔር በጸሎት ይጠብቀዋል።